ራቅ ባለ መንደር ላይ ሰሚር የተባለ አንድ ልጅ ነበር። ሰሚር ገና እድሜው ለአቅመ አዳም ያልደረሰ ልጅ ነበር። ያለበት እድሜ ጊዜውን በትምህርት እንዲያሳልፍ መጫወት የሚፈልግበት ጊዜ ቢሆንም ሁሉንም ነገር በአንድ እርግፍ አድርጎ ነበር ይተው ይህም የሆነው አባቱ ከሞተ በኋላ ነበር። የቤቱ አባወራ ሰርቶ የሚያመጣው አባት ነበር። እሱ ከሞተ በኋላ ምስኪኗ እናቱና ታናሽ እህቱ ብቻ ነበር ይቀር ሁልጊዜ ግዜ አባቱ ከሞተ በኋላ የእናቱን ለቅሶ እንዲሁም ሰርቶ የሚያመጣላቸው ሰው እንደሌለ ሲያውቅ ግዴታ የአባቱን ቦታ ለመተካት ይገደዳል። እቤት ውስጥ መቸገርን ለማጥፋት የሰው ፊት እንዳይገርፋቸው ትምህርቱን ሙሉ ለሙሉ አቋርጦ ስራን ለመስራት ይወስናል። ጉዳዩንም ሄዶ ለእናቱ ይነግራታል። ትምህርት አቋርጦ ስራን መስራት እንዳለበት ይነግራታል። እናት መከልከል ብትፈልግም፣ ነገር ግን አማራጭ አልነበራትም። ምክንያቱም ግዴታ ለቀለባቸው የሚሆን ገንዘብ ያስፈልጋል። ስለዚህ በልጁ ሐሳብ በጣም ተደስታና ተገርመው አቀፈችው። ጥሩ ነገር እንዲገጥመውም ከመረቀችውና ዱዓ ካደረገችለት በኋላ ሰሚር አንድ እንጨት ቤት ተቀጥሮ መስራት ጀመረ። በመጀመሪያ ቀን የሚሰራው ከባባድ እንጨቶችን ተሸክሞ ቦታ ቦታ ማስያዝ ነበር። ምንም ሰለቻኝ ሳይል ይሰራል። ትርፍ ባለው ሰዓት ደግሞ እዛው ቁጭ ብሎ እንጨት እንዴት እንደሚቆረጥና እንዴት እንደሚስተካከል ማየት ይጀምራል። በትንሽ ጊዜ ውስጥ ነበር የእንጨት ስራን ሙሉ ለሙሉ የለመደው። ነገር ግን ሁል ጊዜ በጥሩ ስራ ላይ መገኛ ይጠፋምና እዛው ተቀጥሮ የሚሰራ የድሮ አንድ ሰው ነበር። ይህም ሰው ሰሚር ያለምንም መሰላቸት ጎበዝ ሆኖ እንደሚሰራ ሲመለከት የሚከፈልህ ደሞዝ ለኮ የሚጨምርበት ነገር የለም ምንም አትልፋ አለ። ነገር ግን ሰሚር ንግግሩን ቦታ ሳይሰጠው ስራውን መስራቱን ቀጠለ። አሳምሮም የእንጨት ውጤቶችንም መስራት ቻለ። ከቀን ወደ ቀን የሰሚር ወጥሮ መስራት አሰሪው በሱ መደነቅና እና እሱን መውደድ ሲጀምር ግን ያ ሰው በሱ እየቀና ይመጣል ሰዎች ሁሉ ሰሚር በሚያደርገው ትግልና ስራ በጣም ይወዱት ነበር ከዛ በላይ ደግሞ አሰሪው ትርፍ ሰዓት ባለው ጊዜ ከሱ ጋር እያወራና እየተጫወተ ያሳለፋል ሰሚርም በዚህ ትግሉ ለእናቱና ለእህቱ መሆን ቻለት በዛ ስራ ላይም በርትቶ እየሰራ ሰሚር ወጣትና የሚያምር ደንዳናና ፈርጣማ ሰውነት ያለው ወጣት ሆነ። በዚህ ሁኔታ ላይም ሳለ አንድ ቀን ወደ ቤት ሲገባ እናቱና እህቱ እንዲሁም ጎረቤቶች እያለቀሱ ይመለከታል። ጉዳዩም ግራ ያጋባውና ያስደነገጠውም ሰሚር እናቱን ምን ተፈጥሮ ነው ብሎ ይጠይቃታል። እናትም እያለቀሰች የአባቱ እህት ወይም አክስቱ እንደሞተች ትነግረዋለች። የሞተችው አክስቱ አንድ ልጅ አለቻት። ይህች ልጅ ዕድሜዋ ከሰሚር ጋር ተቀራራቢ ነበር። በልጅነታቸው አብረው እየተጫወቱና እየተሳሳቁ ነበር ያደጉት። ይህች ልጅ ስሟ ሐስና ይባላል። ሐስና እናቷ ከሞተች በኋላ እሷን አስጠግቶ የሚኖር ሰው አልነበረ። ዘመዶቿ ወደ እሷ የመጡት ውርስን ፈልገው እንጂ እሷን አንድ ሰው እንኳን ሊያስጠጋት ፍቃደኛ አልነበረም። ነገር ግን የሰሚር እናት በጣም ትወዳት ስለነበር ከነሱ ጋር እንድትኖር ወደ እነሱ ቤት እንድትገባ ትፈቅድላታለች። በዚህም ሐስና በጣም ደስተኛ ነበረች። አሁን ሐስና ከሰሚር ቤተሰቦች አንድ አካል ሆናለች። የሰሚር እህት አንድ ጓደኛ አለቻት፣ ስሟ ረያን ይባላል። ሶስተኛ ሐስና ተጨመረችና ሶስቱ አብረው መዋል ጀመሩ። በመንገድ ላይ ሲሄዱም፣ ሲጫወቱ ሦስቱም አንድ ላይ በደስታ ያሳልፋሉ። ረያን ሰሚርን በጣም ትወደዋለች። ስራውን ቀጥ አድርጎ እየሰራ ለቤተሰቦቹ ስለሚሆን በጣም ትወደው ነበር። ነገር ግን ይህን ውዴታዋን ለአንድ ሰውም ግልጽ አድርጋ አታውቅም። ሁል ጊዜ እሷ ቤት ሆና እሱ ሲመጣ እሷ አፍራ ዝም ትላለች እሱም እንደዛው አይኑን ሰብሮ ሌላ ነገር ይሰራል በተቃራኒ ደግሞ የሰሚር እናት የቲም የሆነችዋን በቅርብ እናቷ ሞተችባትን ሐስና ባገባ ብላ ትመኝ ነበር ለልጇ ብታማከረው መቼ ምን ቢ እንደማይላት ታውቃለች። አንድ ቀንም እናት ከሐስና ጋር ቁጭ ብላ ሳለ ማንም እንደሌለ ስታውቅ እንዲህ አለቻት ልጅ ሆይ ሰሚርን ብታገቢ ምን ይመስልሻል ብለ ሐሳብን ታቅርብላታለች። ሐስና ይህንን ስትሰማ ደንግጣ ዝም አለች። የሰሚር እናትም አብሽሪ ንገሪ፣ እሱን ብጠይቀው የሚያሳፍረኝ አይመስለኝም አለቻት። ሐስና ደስተኛ ብትሆንም አፍራ ዝም አለች። ከዛም እናት እሷን ትታ ሰሚር ጋር ትሄዳለች። ለሰሚርም እንዲህ አለችው፣ ልጄ ሆይ የአክስትህን ልጅ ምስኪኗን ሐስና ብታገባት ብዬ አስብ ያለ አለችው። ሰሚርም ፈገግ አለና እሷ ፈቃደኛ ከሆነች እኔ ደስ ይለኛል አለ። ከዛም እናት በደስታ ሐስና ጋር ሄደች። እሱ ፈቃደኛ እንደሆነም ነገረቻት። ሐስና ግን በዚህ ሰዓት እንዲህ አለች፣ ከኔ በላይ እሱ የሚገባው ለረያን ነው። ረያን እሱን በጣም ትወደዋለች። ስለዚህ እሷ ከምትጎዳ የኔ ቢቀር ይሻላል አለቻት። እናት ግን አብሽሬ ችግር የለው ከእሷ በላይ ኮለኛ ቅርብ ይሆንሽው፣ በዘመድ ነሽ። ብቸኝነትም ከሚሰማሽ ከእሱ ጋር ብትሆኝ ይቀልልሻል፣ የተሻለ ሚሆን አላለቻት። ሐስናም በሐሳቡ ተስማማች። በጣምም ደስተኛ ሆነች። ከዛም ሐስና እና ሰሚር የሚገቡበት የጋብቻ ቀን ተቆረጠ። በዚህም መሃል አንድ ቀን ሰሚር በሥራ ላይ ሆኖ ቢዚ ይሆንና ምግብ ለመብላት ወደ ቤት ሳይመጣ ይቀራል። በዚህም እህቱና ሐስና ምግብ ይዘውለት ሥራ ቦታ ድረስ ይመጣሉ። ወደ ሰሚር ሥራ ቦታም ደርሰው ወደ ውስጥ ሊገቡ ሲል በር ላይ ማሂር የተባለ የሰሚርን አንድ የሥራ ባልደረባን ያገኛሉ። እሱ ማንን ፈልጋችሁን ወደዚህ የመጣችሁት አላቸው። የሰሚር እህትም ሰሚርን ፈልገው እንደመጡ እሷ የሰሚር እህት ሐስና ደሞ ያክስቷ ልጅ እንደሆነች ትነግረዋለች። ማሂርም እሺ ብሎ ሰሚር ወዳለበት ቦታ ይወስዳቸዋል። ሰሚርም የሚወዳቸው እህቱና ሐስና መሆናቸውን ሲያውቅ በጣም ተደሰተ። በሥራ ፍዝዝ ብሎ የነበረው ፊቱ ለቀቅ አደረገው። ከነሱ ጋር በልቶ ትንሽ ከተጨዋወቱና ወደ ቤት ከሄዱ በኋላ ማሂር የተገረመበት አንድ ነገር ስለነበር ወዲያውኑ ሰሚር ጋር ይመጣና እኒህ ሁለት ሴቶች ማን ናቸው ብሎ ይጠይቀዋል። ሰሚርም አንዷ እህቴ ናት፣ አንዷ ደግሞ የአክስቴ ልጅ ሐስና ትባላለች፣ በቅርቡ ልንጋባ ወስነናል ይለዋል። ማሂር ይህንንም ሲሰማ በጣም ደነገጠ። ምክንያቱም ሐስናን ሲመለከታት በጣም ውብ ስለነበረች ለራሱ ሊያረጋት ፈልጎ ነበር። ለሰሚርም ቀጥሎ እንዲህ አለው፣ ታዲያ እስካሁን ድረስ ኒካሐ አላሰራችሁም? ውልስ አጽደቃችኋለን ብሎ ይጠይቀዋል። ሰሚርም አይ ምንም ነገር አላጸደቅንም ይለዋል። ማሂርም ቁጭ ብሎ ማሰብ ጀመር። በተቀመጠበት ቦታ ላይ ሁሉ የእሷ ምስል እየመጣበት እንዴት አድርጌ ነው ማገኛት እያለ ማሰብ ጀመረ። ምናልባት ሰሚር ላይፈልጋት ይችላል ወይም ደግሞ እስካሁን ስላልተጋቡ ሊታዋት ይችላልም ብሎ ያስባል። ስለዚህ ድጋሚ ማሂር ሰሚርን ሊጠይቀው ያስባል። ወደ እሱ ጋር የሚሄድና እንዲህ ይለዋል እስካሁን ድረስ ምንም አይነት ውልን አላጸደቃችሁም፣ ኒካህም አላሰራችሁም ምን ብሎ ድጋሚ ጠይቀዋል። ሰሚርም አው ንብረትን እስካገኝ ድረስ ብቻ ነው፣ ከሳምንት በኋላ ግን ኒካህ ይታሰርልናል ይለዋል። ይህንን የሰማውን ማሂር ሸይጣን ውስጡ ላይ መጥፎ ሀሳብ ይፈጥርለት ጀመር። አንድ ሳምንት ድረስ ካለው በሳምንት ውስጥ ነገራቶች እንቀያይራቸውና ሐስናን በራሱ እጅ ሊያደርጋት ወሰነ። ከማሂር የተሻለ ሕይወት ያለው እናቱም ሀብታም የሆነች ስለነበረ እናቱን ወደ እነ ማሂር ቤት ልኩ ሐስናእን ለሱ እንድትድርለት የማሂርን እናት አሳምናት እንድትመጣ ያደርጋል። እናቱም ቀብረር ብላ የማሂርን ሀሳብ ለማሳካት ወደ እነ ሰሚር ቤት ትሄዳለች። ከእናቱ ጋርም ቁጭ ብላ የተወሰነ ካወራች በኋላ ሐስናን ጠሪልኝ አለቻት። ከሐስናም ጋር ቁጭ ብላ ትንሽ ካወሩ በኋላ እንዲህ አለቻት። እኔ ማሄር የሚባል አንድ ባለጸጋ ልጅ አለ፣ ብዙ ንብረቶች አሉት። እሷን ችል ለማግባት ፈልጓል። ፍቃደኛ ነሽነ ትላታለች። ሐስናን ትንሽ ካሰበች በኋላ አዎ ብላ መለሰች። የሐስናን መልስ የሰማችው የማሄር እናት እንደ ተተኮሰ መድፍ ጆሮዋ ላይ ያቃጭል ጀመር። በጣም ደነገጠች። ወደ ሐስናን ዞራ ድምጿን ከፍ አድርጋ እንዲህ አለቻት። ምን ሆነሽ ነው? እንዴት እሺ ትያለሽ? ሰሚር ሊያገባሽ ፈቃደኛ ሆነሽ የለ እንዴ? ለምንድን ነው ሐሳብሽን የምትቀይር የዋለቻት። ሐስና አይ እኔ ከእሱ ጋር መጋባት አልፈልግ ሐሳቤን ቀይር ያለው ትላታለች። ይህንንም የሰማችው የማሄር እናት በጣም ተደሰተች። ከቤትም ምንም ሳትል እየዘለለችና እየሳቀች ልጇን ማሄር ለማብሰር ወደ ቤት ትመለሳለች። ሐስና ከተስማማች በኋላ በዛ ቤት ላይ ማንንም ሰው ቀና ብላ ታይ፣ በውሳኔዋ ላይ ጸንታ ሰውን ስታገኝ ታጎነብስ ነበር። ይህንንም የሰማቸው ረያን እሷ ጋር ትመጣና፣ ምን ሆነሽ ነው ሐስና? ለምንድነው ሐሳብሽን የቀየርሽ? ሰሚር እኮ በጣም ጥሩ ሰው ነው። ለአንቺ ሲል አድል እንዴ ቀንና ማታ የሚለፋው እንዴት እንደዚህ ታደርጊያለሽ? ብላ እያለቀሰች ትጠይቃታለች። ሐስናእም እኔ እኮ ምንም አይነት ዘመድ የለኝም ቢያንስ ንብረት ያለውን ሰው አግብቼ የራሴን ቤተሰብ መመስረት እፈልጋለሁ አለቻት። ረያን ግን ለሰሚር በጣም ታስብለት ስለነበር ሐስና ያደረገችው ነገር ትክክል እንዳልሆነ እያስረዳሽ ትነግራት ጀመር። ነገር ግን ሐስና አስባበት ስለገባች ከሐሳቧ ምንም ፍንክች አላለችም ነበር። ሰሚርም በደስታ ወደ ቤት የተወሰኑ ንብረቶችን አጠራቅሞ ለወደፊት ሚስቱ ሐስና ልብስ እገዛላታለሁ ብሎ አስበው ነበር። ነገር ግን ወደ ቤት ሲገባ እናቱንም ጨምሮ ሁሉም ፊታቸው ተዘፍዝፎ ነበር። ወደ እናቱ ጋርም ጠጋልና ምን ሆናችሁ ነው እናቴ፣ ምን ተፈጥሮ ነው ብሎ ይጠይቃታል። እናትም የተወሰነ ካለቀሰች በኋላ ልጄ፣ ምን ብዬ እንደምነግረህ አላውቀ ይህንን አረጋግቼ ለመንገር ምን አይነት ቃል መምረጥም እንዳለብኝ አላውቅም። ዛሬ የማሄር እናትኛ ጋር መታ ነበር። ለሐስናም ፍቃደኛ ከሆንሽ ለልጅ የማሄር ልዳረዥ አለቻት። እሷም ፍቃደኛ ሆናለች ትለዋለች። ይህንንም ሲሰማ ሰሚር በጣም ደነገጠ። ነገር ግን ቁጣውን ዋጥ አድርጎ እንዲህ አለ፣ አላህ በረካ ያደርግላቸው፣ ለኸይርም ያደርግላቸው ብሎ ጭራሽ ዱዓ አደረገላት። ነገር ግን ማታ መተኛ ታቃተው። እንደምንም ነጋለት። በጠዋት ነበር ለሥራ ብሎ ይወጣ ነገር ግን የሄደው ስራ ቦታ አልነበረም። መንደራቸው ላይ የሚገኝ ትልቅ ጋራ ላይ ወጣ። በዛ ጋራ ላይ ምንም አይነት ሰው የሚቀርብበት አልነበረም። ከላይ ወጥቶም በጉልበቱ ተንበርክኮ መጮህ ጀመረ። እውነትም እሱ ከልቡ ወዷት የሚጋቡበትንና አብሮ የሚሆንበትን ጊዜ በጉጉት እየጠበቀ ነበር። ነገር ግን ያላሰበው ነገር ስለገጠመው መጮህ ጀመረ። እዛ ጋራ ላይም ተክዞ ካሳለፈ በኋላ ማታ ወደ ቤት ይመለሳል። ማታ ወደ ቤት ሲገባ እህቱና እናቱ ፊቱ ላይ ያስተዋሉት ነገር በጣም ግራ እያጋባቸው ይመጣል። ምን ሆነህ ነው ብለው ቢጠይቁትም እሱ ግን ምንም እያለ ዝም ብሏቸው ወደ ክፍሉ ይገባል። በሌላ በኩል ሐስና ይህንንም ስትመለከት ምንም አላዘነችም። ከአቋሟም ፍንክች አላለች። ቢያዝንም ቢከፋም ለተወሰኑ ቀናት ነው፣ ከዛ በኋላ ሁሉንም ነገር ይረሳል እያለች ራሷን ለማጽናናት ትሞክር ጀመር። በተቃራኒ ደግሞ ረያን ቁጭ ብላ ለሰሚር ድዋት ታደርግለት ጀመር። እያለቀሰች ጥሩ ነገር እንዲገጥመው ድዋት ታደርግለታለች። ነገር ግን አሁንም ቢሆን ውዴታዋ በውስጧ ነበር፣ ለማንም ግልጽ አድርጋ አልተናገረች። ማሂርና ሐስና የሚጋቡበት ቀን በደረሰ ጊዜ ሰሚር ለሐስና ልብስን እንድትገዛ ካጠራቀመው ብር ይሰጣታል። የሰርጋቸው ቀን ይደርስና ማሂር ሐስናን ያገባታል። ለሰርጋቸው ትልቅ ድግስ ነበር የተዘጋጀው። ሰሚር በአጠገቦቹ ሰው እያለ ብቸኝነት ይሰማው ጀመር። ነገር ግን ዝም ብሎ ማሰቡ ጥቅም እንደሌለው ሲያውቅ በስራው ላይ ለመበርታት፣ ሌላ ግን ከሚሰራው እጥፍ አድርጎ ለመስራት ምንም ነገር ትዝ እንዳይለው በሱ ቢዚ ለመሆን ይወስናል። ቀን ሌሊት ምንም ሳይሰላች ይሠራና ወደ ቤት ይገባል። እናት ደግሞ ረያንን እንዲያገባ ትገፋፋው ጀመር። በስተመጨረሻም መጨረሻም ረያንን ያገባታል። ረያን ያሰበችው ህልም በመሳካቱ በጣም ደስተኛ ነበረች። ሰሚርም ጠንክሮ በመስራት ለየት ያለ ቤቱን ይገዛል። በዛ ቤት ላይ እሱና ሚስቱ እንዲሁም እናቱና እህቱም ይኖሩበታል። በዚህ ሚስቱ በጣም ደስተኛ ነበረች። ሁል ጊዜ ከሥራ ደክሞ ሲገባ ጥሩ አቀባበል ታደርግለታለች። ቤቱን አጽድታ፣ አድምቃ፣ ሽቶን ቀብታ፣ አሳምራ ትጠብቀዋለች። በዚህም ሰሚር በጣም ደስተኛ ነበር። ሚስቱንም ይበልጥ እየወደዳት ይመጣል። ከተወሰኑ ጊዜያት በኋላ ሐስና አንድ ቆንጅዬ ልጅን ትወልዳለች። ከአንድ ሁለት ወራት በኋላ ደግሞ የሰሚር ሚስት ርያን ትወልዳለች። ልጅ መውለዳቸው የሪስክ ሰበብ ሆኖ ሰሚር ስራው ላይም ትርፋማ እየሆነ ይመጣል። በተቃራኒ ደግሞ ማሂር አባቱ ከሞተ በኋላ ከላይ ያሉት ወንድማማቾች በበደል ንብረቱን ሙሉ ተከፋፍለው በእሱ ሞኝነትና ዝም ማለት ግን ለእሱ ምንም አልሰጡትም ነበር። በዚህም ማሂር ያለምንም ንብረት ደሃ ሆኖ ቀረ። ሐስናእም በጣም ታዝንና ወደ ቤት መታ፣ ለማሂር እናት እያለቀሰች ትነግራት ጀመር። እናቷም አብሸሪ ይህም ቀን እኮ ያልፋል፣ መታገስና ሰብር ማድረግን ያለበች ያለብሽ ትላታለች። በተቃራኒው ደግሞ ሰሚርና ርያን ሌላ ታሪክ ውስጥ ናቸው። እሱ ቤት ሲሆን ሁል ጊዜ ከልጁና ከሚስቱ ጋር መጫወት፣ እነሱን ማቃለድ፣ ቤቱን በደስታና በሳቂ ይሞላው ነበር። ይህንንም የተመለከተችው ሐስና በእነሱ ትቀናለች። ስመኛው የነበረው ህይወት እኮ ይሄ ነበር እያለች በእነሱ ትቀና ጀመር። ያሳለፈችው ትልቅ እድል ጠባሳ ሆኖ ቀረባት። በጣም ሲከፋት ወደ እነሱ ጋር ትመጣና እነሱን ትመለከታለች። ከዛም ወደ ቤት ተደስታ ትመለሳለች። የዛሬው ታሪካችን በዚህ ያበቃል። ከታሪኩ ምን ተማራችሁ የሚለውን ነገር ኮሜንት ስር ራሳችሁ አስቀምጦልኝ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።